አሰላሙ አለይኩም ወራህመቱ ወበረካቱ፣ እንዴት ናችሁ ተመልካቾች? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ ጋር ሰላም? ዛሬ ለሙሰኪና ለየት ያለ ሰርፕራይዝ መጥቻለሁ። ለራሴም ራሴን ሰርፕራይዝ ላደርግ ነው። ይለያል፣ ቪዲዮ ነው

ጉድ ጉድ ራስሽን፣ እንደሱ አይደለም አልኩህ። እሺ እንደሱ አይደለም እንደ ቅድሙ እንደነበረ እፈው ጉድህን እንዳላሳይልህ፣ የማታውቅበት መነን። አረ ጉድ እዩልኝ፣ አረ እዛው እንዳይስቅብህ ሆን ላይሽ

እናንተ የምትፈልጉ ካላችሁ በየትኛውም ሀገር ይሄን ማዘዝ ትችላላችሁ። ለቤተሰብ ሰርፕራይዝ ይህ በቃ እኔን አንቺን ነው የሚመስለው። ለሰው እየገዛን ዝም ብለን በቃ መላክ አለብን። ለግላችን ይሄ እንኳን አላማረኝም ለምን

ተይ እስኪ ግን ወላሂ የምር ለበስክ። ከኮስቲኮ በነገራችን ላይ ጫማው ከተገዛ አመት ያልፈዋል፣ ወላ ወላ ሶስት አመቶች ጫማው ወላ ወላ ወይም ወላ ወላ ወላ እኔ ነሰ በእናትሽ እስቲ ወገበህ ፈ ሸንቀጠው ፈ መዝጋሪ። አሁን ላይ እኮ ሰው ክላሽ ሆኖ ልጁ ነው፣ አንተ ነው አንተ